ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምናችሁ። ሱመያ እንግዲህ ወደ ሀገሯ ወደ የመን ተመልሳለች ማለት ነው። ወደ መታሁበት ተመልሻለሁ የያዝኩትኝ ገንዘብ አልቋል እላለች ማለት ነው። እንደ ዋዛ የተያዘ ገንዘብ እንዴት እንደሚያልቅ እየተናገረች እሷም ልጆቼን ይዤ ሰው ቤት ይሰራለሁኝ እያለች እየተናገረች ነበር ማለት ነው። ይሄንን የሰማው ባሏ ደግሞ አስቸኳይ ወደ እሷ ወዳለችበት ይሄድ ተነስቷል፣ ማለት ነው የመን እንግዲህ ኤርፖርት ኤርፖርት ላይ ነበረ ፈረ ኢትዮጵያ ሆነ ሊሄድ እንደሆነ እየተናገረ ነበር ማለት ነው። እና ሰኢድ እና ሱመያ ይገናኙ ይሆን አስተያየት ማለት ነው። ሰይድ ልጆቹንም ቤተሰቦችንም ሰብስቦ የመያዝ ኃላፊነት እና ግዴታ አለበት። በዚህ መካከል ላይ የሚጎዱት ልጆቹ በመሆኑ ፈጥኖ መድረስና ልጆቹን ከሚመጣባቸው አደጋ ወይም ደግሞ ሊመጣባቸው ከሚችል እንግልት ሊታደጋቸው ይገባል እላለሁ ማለት ነው። ሰይድ መፍጠን መፍጠን መፍጠን አለብህ ብዬ ነው ማስበው። እሱ የብሳሪችው ውሳኔ ተገቢ አይደለም። ልጆች ይዞ ሁለት ልጆች ይዞ ሰው ቤት መስራት በጣም ከባድ ያደርገዋል ማለት ነው። ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ላይክ ሰብስክራይብ ሼር እያደረጋችሁ እስኪ አዩም የተመለአዩያ እንዲሁም ደግሞ ሰሄድ ያለውን ነገር በኋላ አቀርብላችኋለሁ ማለት ነው። ትኩስ ትኩስ መረጃ እንዲያገኙ ከፈለጉ ሰብስክራይብ ላይክ እያደረጋችሁ ቻናሉን ነካ አድርገው ቤተሰብ ይሆ